እዚህ ሳምንትም የሆነ ሰርፕራይዝ አለ። ይሄ ጥቅምት ወር ላይ እሱንም የምናሳያችሁ ይሆናል ማለት ነው፣ ፋሚሊዎቼ። እኔ እጅ እንደዚህ አማረው የምታዩት ማለት ነው። የእናቴ እጅ እንደዚህ ሆኖ ነው፣ ስንት ነገር ለፍታ ስንት ነገር ሰርታ ባይዘው። እናቴ እኛን ለማሳደግ ተጋሽዬም ጨመራ፣ ያልሰራችው ስራ የለም። ብዙ ነገር ነው የሰራችው እናቴ። እድሜሽ በእጄ ቢሆን እና ባረዘምኩት ደስ ይለኝ ነበረ፣ ግን እሱ በጌታ እጅ ነው። እናት እሷ እውነተኛ ፍቅር ነው የማትቀየር። በዙሪያ ያለው ሁሉ ይቀየራል፣ እናተ ስትቀር። እናቴ ከጤናዬ ውሰጂ አትታመሚ፣ ከእረፍቴ ውሰጂ አትድከሚ፣ ከፈገግታዬም ውሰጂ እንዳታለቅሽ፣ ከደስታዬም ውሰጂ እንዳታዝኝ። እወድሻለሁ የእኔና። ሰላም፣ ሰላም፣ ሰላም፣ ሰላም፣ ሰላም። ውድ የእኛ ፋሚሊዎች እንዴት ናችሁ? ደና ናቸው። አይ እኛ በጣም ደና ደና ደና ነን፣ እግዚአብሔር ይመስከን። ዛሬም እንግዲህ ወደ እናንተ ተመልሼ መጥቼላችኋለሁ። ተመልሼ ስመጣ ከፋሚሊዎች ጋር አብሬ ከሆንኩኝ አብሬ ከበላው፣ አብሬ ከጠጣው ትንሽ ቆየ ወደ እናንተ ቪዲዮ እስከ ዛሬ ድረስ አላመጣሁላችሁ ነበረ። ዛሬ እንግዲህ ከእናቴና ከመጀመሪያ እህቴ ጋር አሪፍ ጊዜ ልናሳልፍ ነው። እናቴም አለች እንግዲህ እነሱ እየመጡ ነው፣ እየጠበቅኳቸው ነው። ሰፈር ውስጥ አካባቢ ነው ያለሁት፣ እና ዛሬ እስኪ እናቴም ቆንጆ ቁርስ ልጋ ብዛት ብያለሁኝ። ጥሬ ብዙ ማትወድም እናቴና እስኪ ዛሬ ጥሬ ስጋ ላስለምዳት ነው እናቴም። እና እንግዲህ ፋሚሊዎቻችን ቡዜም አለች። ቡዜ ማለት የቤቱ የመጀመሪያ ባይዘዌ ቡዜ ነው ማለት ነው። እናቴ በ14 ዓመቷ ነው የወለደቻትና እናቴን ልጅ እያለች ነው ቡዜ የተወለደችው ማለት ነው። እና እንግዲህ ዛሬ ከነሱ ጋር አሪፍ ታይም እናሳልፋለ ብዬ አስባለሁኝ። ያው በቪዲዮ ነው ብዙ ጊዜ ማላሳያችሁ እንጂ ከእናቴ ጋር እገናኛለሁ ትጋሽ የምነዛው እናቴንም ደግሞ በቻልኩት ነገር ለማገዝ እሞክራለሁኝ። ያው እናት አባት ግዴታ በልጅ መደሰት አለባቸውና እንደዛም ብያምናለሁ። ለነሱም ጭምር ነው ምንኖረው ማለት ነው፣ እዚህ ምድር ላይ እነሱ ከኛ የሚፈልጉት ሁልጊዜ እናትም አባትም ከኛ የሚፈልጉት እኛ በጤና እንድንኖር ብቻ ነው እንጂ ሌላ ነገር ከኛ ማንም አይፈልግም። ግን ደግሞ እኛ ግዴታችን ስለሆነ አንዳንድ ነገሮችን ማድረግ እነሱ ሪስፔክት ማድረግ ማክበር፣ ምናምን ያስፈልጋል ማለት ነውና ዛሬ ሲ ከብዙ ነገሮች ወጥቼ ራሴ ከነበርኩበት ሙድ ራሴ ካለውበት ነገር ወጣ ብዬ ዛሬ እስኪ ከፋሚሊ ጋር አሪፍ ታይም እናሳልፋለን ማለት ነው። እናቴን በጣም ነው የምወዳት። ጋሺ ምንደዛው ለፋሚሊ ዋጅ ነኝ ባይዘው ማለት ነው። ምንም እንዲሆኑብኝ አልፈልግም፣ ክፉ እንዲነካቸው አልፈልግም። እድሜ ጤና ኖሯቸው በቃ ዝም ብሎ ባያቸው ለእኔ ጌጤ ናቸው፣ እናቴም አባቴም ማለት ነው። የምሬን እውነት በቃ ውበቶቼ ናቸው፣ ድምቀቶቼ ናቸው፣ በህይወት መኖራቸው በራሱ ማለት ነው እና እንግዲህ እግዚአብሔር እድሜና ጤና ጨምሮ ከዚህም በላይ እድሜ ያኑሯቸው ነው የምለው፣ ማለት ነው ፋሚሊዎቼ። እንግዲህ የኔ ውዷ እናት ዛሬ ከኔ ጋር አብራ ቪዲዮ ላይ ታያታላችሁ ማለት ነው። ትንሽ ቆየ እናቴን በቪዲዮ ካያችኋት ይመስለኛል። ከኔ ጋር ከነ ሃይሚ ከነ ቡዜ ምናምን መታለች አይታችኋታል። እና ባይዘዌ እኔ ወደ እናቴ አደላለኝ በመልክ ደረጃ ማለት ነው። እኔ እናቴን ነው ይመስለኛል፣ ብዙ ሰዎች ይላሉ ግን ደግሞ እስኪ መታ ደግሞ በደንብ አሁን ላይ ካለሁበት ነገር አንፃር ደግሞ ታስተያዩን አላችሁ ማለት ነው። በፊት ይመስለኛል አልመስልም ነበር። አሁን አሁን ደግሞ እናቴን እየመሰልኩኝ ነው። እና እንግዲህ ፋሚሊዎቼ እነሱም እየመጡ ነው። ማዘር እየለበሰች ነበር እና ለዛ ነው የቆዩት። ከርቀት እያየዋቸው ነው፣ እየመጡ ነው። እንግዲህ ዌልካም ብለን እንቀበላቸዋለን። ከነሱ ጋር አሪፍ ታይም እናሳልፋለን። ይህንን ቪዲዮ ከመጨረሻው ማየት እንዳትረሱ። ዛሬ በሲስተር ቤት ነው ያለሁት። የሲስተርም ቤት ሰብስክራይብ ያላረጋችሁ ካላችሁ ጉዞ ወደ መቶኬ፣ ገፋ ገፋ ገፋ እናረጋታለን። ፋሚሊ ውስጥ እሷና እሷ ብቻ ነች ይመስለኛል፣ ከመቶ ሺህ በታች ያለች ዋ። ሂልዱ ገባች ወይስ ገብታለች? አዎ፣ ስለዚህ እሷ ብቻ ነች። እሷን ወደ መቶ ሺህ ሰብስክራይብ እናስገባታለን። ስለዚህ ሁላችሁ ሰብስክራይብ አድርጉ። ላይክ ያላረጋችሁ ካላችሁ ላይክ እያደረጋችሁ ተቀላቀሉ። የኔ ውብ እናት ባይ ዘ ዌ፣ እናቴ ድሜዋ ገና ነው ይመስለኛል ቡዜን ባያችሁበት ጓደኛዋ እንጂ እናቴ እናቷ አትመስልም። እና የኔ ውድ እናት፣ የእኔ ዓለም የኔ ሁሉ ነገር ነሽ እናት። እንዴት ነው ባይዘዊ? ማታም አብረን ነበር፣ ግን ወዲያ ወዲያ ነው ተናፍቀኝ። ደህና ናችሁ ወንድም ዓለም እንዴ እንዴ ያ ውዷ እናቴ። እስከዛሬ ነው ወደዚህ ትንሽ ቆየሽ ከኔ ጋር ሚዲያ ላይ ከመጣሽና ውዷ እናቴ እሷ ነች። እሺ የምንኮራባት የምኖርላት ምርጧ እናቴ ማለት ነው። እና እናቴ ከአንቺ ጋር ከተገናኘ ትንሽ ቆየ። በቪዲዮ ነው በአካል እንገናኛለን። ብዙ ሰዎች አላዩሽም እና እስኪ ዛሬ ከእናቴ ጋር ቆመ ማየት እንፈልጋለን እያሉኝ ነበር እና እናቴ አንቺን እመስላለሁ

አሁን ብዙ ማለት ነው። ያንቺ ልጅ አስመስልም፣ ብዙ ሰው እህትሽ ናት አይደል የሚሉት? አዎ በልጅነቷ ስለወለደ። በስንት ዓመትሽ ነበር የወለድሻት እናቴ? በአስራ አራት ዓመት በአስራ አራት አገባሽ፣ በአስራ አምስት ወለድ። በአስራ አምስት ነው የወለድሻት? አዎ አስቡት። እንግዲህ በድሮ በደጉ ሰዓት ነበር። እሷን የመሰለ ትልቅ ልጅ እና ማለት ነው። ለማንኛውም ለማታቋት ውድ እናቴ እሷ ነች። የእኔ ውድ እናት ኑሪልኝ፣ እድሜ ጤናሽን ያብዛው። አሜን። እኛ ማለት ነው እናቴ ከአንቺ የምንፈልገው ሙሉ ጤና ሰጥቶሽ እንዲህ ማየት ብቻ ነው። ከዛም በኋላ ያለው ነገር ለኛ ተይው። እኛ እንሟሟትበትም እንኑርበትም ምንም እንሆንበት አንቺ ብቻ ጤና ሁኝልን። እናንተም እግዚአብሔር ይጠብቅልን። ከእናንተ ጋ ነው የማምረው፣ ነው ከእናንተ ጋ ነው የማምረው እኮ እናቴ። አዎ ድምቀታችንሽ። አንቺም ጋሽም በመኖራችሁ እኛ በጣም ደስተኛ ነን። ምንም ነገር አትጨነቁ ስለኛ። እኛ እንኖራለን ወጣት ነን። እሺ እናቴ፣ ምንም ሆነን እንኖራለን። ስለኛ በምንም አይነት መንገድ እንድታስቡም እንድትጨነቁም አልፈልግም እናቴ። እኔ ከአንቺ የምፈልገው በቃ ሁሌም ፈጣሪ የምለምነው እድሜና ጤና ስጥልኝ ነው። ስለዚህ አንቺ ደግሞ ራስሽን እየተንከባከብሽ በጤንነት መኖር ነው ያስጨንቅሽ፣ ምናምን ምናምን ነገር ለእኛ ታየው። ከዚህ በኋላ አሁን ደርሰንልሻል እናቴ፣ እንደ በፊት አይደለንም። ጥሩ ላይነን ያለ ሁላችንም። አዎ። ስለዚህ አንቺ ደግሞ ይህንን ነገር ስታይ እግዚአብሔርን እያመሰገንሽ መኖር ብቻ ነው የሚጠበቅብሽ። ለከለ ይሄ ነው። ቆይ አንድ ጥያቄ ልጠይቅሽ እናት። ሁላችንም እንደዚሁ ስታይን ምን አይነት ስሜት ይሰማሻል? በጣም ደስታ ነው የሚሰማኝ፣ እንዲህ ስትሰባሰቡልኝ በጣም ደስታ ይሰማኛል። ለበዓል ነው። በቃ ደግሞ እየተናገርኩ ነበር፣ አንዴ ስትሰብስባችሁ የተታደሰው ከሁሉም አንድ ላይ እናከብራለን እያልን አንድ ቀን ሰብሰብ ብለን ደግሞ ታይናለሽ። አዎ ባይ ምን ላይ ነው ያለነው አሁን? ምን ወር ላይ? ጥቅምት ነን? ጥቅምት ገብተናል። ጥቅምት ስንት አሁን ጥቅምት ስንት ነው? ስንት ሰባት ስምንት ነው። ብቻ ቀኑን ለማንኛውም ፋሚሊ እና ጠዋት ጠርተን እንደርስበታለን። ግን በዚህ ሳምንትም የሆነ ሰርፕራይዝ አለ ይሄ ጥቅምት ወር ላይ እሱንም የምናሳያችሁ ይሆናል ማለት ነው። ፋሚሊዎቼ እና የኔ ውድ እህት ዛሬ ከእናንተ ጋር አሪፍ ቀን እናሳልፋለን። ውሎዋን ከኛ ጋር ነው የምታደርገው። ፀጉር ቤት ካልገባች ፀጉር ቤት ትገባለች እንደገና ደግሞ

አልፈልግም አልፈልግም። ምን ችግር አለ፣ ይቀጠልልሻል። እጄም ለምን ትሰሪያለሽ ነው የምለው፣ ማለት ነው። የእናቴ የስራ እጅ ስንት ነገር ያሳለፈ እጅ መሰላችሁ። አሁን አልፈልግም ስትል ዝም ብሎ እንዳይመስላችሁ፣ የምሬ ነው። የኔ እጅ እንደዚህ ያማረው የምታዩት፣ ማለት ነው፣ የእናቴ እጅ እንደዚህ ሆኖ ነው ስንት ነገር ለፍታ፣ ስንት ነገር ሰርታ ባይዘዌ እናቴ እኛን ለማሳደግ ተጋሽዬም ጨምራ ያልሰራችው ሥራ የለም። ብዙ ነገር ነው የሰራችው። ረጅም ዓመት ጉሊት ሰርታለች ገበያ ውስጥ እናቴ ያልሞከረችውን ነገር ብነግራችሁ ይሻላል። ሁሉንም ነገር ሞክራለችና እግዚአብሔርን ነው የምላችሁ እና ዛሬ ላይን ቆሜ ሁሌም እግዚአብሔርን አመሰግነዋለሁ። ዛሬ ላይ እናቴ ረፊ እኛ ያለንልሽ ብለናት በእኛ ኮርታ መኖሯ በራሱ ለኔ ትልቅ ነገር ነው እውነት እና እነዚህ እነዚህ ነገሮች ሳስብ ፈጣሪ ነው የማመሰግነው ሁልጊዜ፣ ማለት ነው። የምሬ የቀን ስራ ሰርታለች እናቴ። ሌላ ምን ምንድን ነው እናቴ የሰራችው? አልሰራሁትም። በየሀገሩ ለንግድ ትሄድ ነበር። ብዙ አይነት ስራዎችን ሰርታለች። ይህ ምንድን ነው? ወንፊት ነው፣ ምድ የሚባል ነበር። አልሰራሁት ስራ የለም። በቃ ገበያ የተባለው ሁሊት ሁሉም ሰርቻ በቃ አይታችኋል አይደል? እናቴ እና ዛሬ ላይ እንደዚህ አምሮብን የምታዩት እናቴ ውበቱ አረግፎ ነው። ባይ ዘ ወይ ገና ገና ገና ገና ናት ነው የምናረጋት እኛ ብቻ። እናቴ ልብሽ ንጹህ ስለሆነ የዋህ ስለሆንሽ ነው ዛሬ ላይ ሁሉ ነገር ተስተካክሉልሽ በልጆችሽ። እና ፈጣሪ ደግሞ የልብሽንም አይቶ ነው እግዚአብሔር አሁንም የልብሽን አይቱ ከዚህም በላይ እኛም ከፍ ያደርገን እና ያንቺ ጤና ያንቺ ደስታ ያንቺ መኖር ነው እኛ የሚያኖረን ማለት ነው እናቴ። አዎ እና ለማንኛውም ፋሚሊዎቼ ውዷ የምወዳት የኔ አለም የሆነች እናቴ እሷ ነች። እና እሷን ስታዩ ከዚህ በኋላ እኔ አስታውሱኝ እሺ። እንዴት ናችሁ ተላላችሁ? ልጆቼ ከውጭም ያላችሁ ሀገር ውስጥም ያላችሁ ሰላማችሁ ብዝት ይበልኝልኝ፣ ተባረኩልኝ። እንዴት ናችሁ? እኔ ሰላም ነኝ። ይሄው ዛሬ ከልጆቼ ጋር መጥቻለሁ፣ ያው እያያችሁ ነው። እናቴ መግቢያ ሁላ ለምዳ ማለት ነው። ሰላም ጠዋ ሁላ ከእኔ ይለኛለ እና ለማንኛውም ሰላም ብላችኋለች እናቴ። እና እንግዲህ አሁን ማለት ነው ምን እናደርጋለን መሰለች እናቴ፣ ጠዋትም አይደለ ቆንጆ ቁርጥ ልጋብልሽ ነው ከዛ ቁርሳችንን በልተን ደግሞ ወደ ምትፈልጊው ቦታ ወስደን እናዝናናሻለን። ፀጉር ቤት መግባት ትፈልጊያለሽ? በቃ ዛሬ ታድያለሁ። ዛሬ ያንቺ ቀን ነው። ዛሬ ያንቺ ቀን ነው። አዎ ዛሬ የፈለግሽውን ነገር የመሆን መታለሽ። እና እናት አሁን ወደ መኪና እንዴት፣ ላይ በዚህ በኩል እናት፣ እናት እድሜሽ በእጄ ቢሆንና ባረዘምኩት ደስ ይለይ ነበር። ግን እሱ በጌታ የእጅ ነው። እናት እሷ እውነተኛ ፍቅር ነው የማትቀየር። በዙሪያ ያለው ሁሉ ይቀየራል፣ እናተ ስትቀር። እናቴ ከጤናዬ ውሰጅ አትታመሚ፣ ከረፍቴም ውሰጅ አትድከኝ፣ ከፈገግታዬም ውሰጅ እንዳታለክሽ፣ ከደስታዬም ውሰጅ እንዳታዝኝ። እወድሻለሁ እናት። የእናትን መዳፍ እግዚአብሔር ከምን ሠራው በጠቆረ ቁጥር እጥፍ የሚያበራው ከአለም ሁካታ ዓለም እየናጠኝ ምንሆን ነበረ እጅሽን ባይሰጠኝ ገና ስትነኪኝ እጅሽን በራሴ አርፎ የሚያሸልብ ነውጠኛው መንፈሴ የኔ እናት እኔ ስለሰልስ መዳፍሽ ሲሻክር ውለታ ለመልስ አልገባም ክርክር አላሰላስልም ጨረቃን ፀሓይን ቀኔን የማሰላው በእናቴ አይን የእናትን ተረከዝ ከምን አበጃጀው ከመንገዷ ቀድሞ እግሯ የሚያረጀው የእናትን መዳፍ እግዜር ከምን ሠራው በጠቆረ ቁጥር እጥፍ የሚያበራው ከአለም ሁካታ ዓለም እየናጠኝ ምንሆን ነበረ እጅሽን ባይሰጠኝ ገና ስትነኪኝ እጅሽን በራሴ አርፎ የሚያሸልብ ነውጠኛው መንፈሴ የእኔ እናት እኔ ስለ ሰልስ መዳፍሽ ሲሻክር ውለታ ለመልስ አልገባም ክርክር አላሰላስልም ጨረቃን፣ ፀሐይን ቀኔን የማሰላው በእናቴ አይን የእናትን ተረከዝ ከምን አበጃጀው ከመንገዷ ቀድሞ እግሯ የሚያረጀው ልጅ ያለው እናቴ በጨዋታ መሀል መሬት ሲያርፍ ጉልበቴ ምን ትላለች? አትየዋ አታለቅሳለች። ላያስችላት ልቧ ፊቷን ታዞርና ህመሜን ችዬ ራሴን እንድል ቀና ታስተምረኛለች። ታዲያ ቀና ያልኩ ጊዜ ወደሷ አስጠግታ ምክር ለገሰችኝ ካለፈ ህይወቷ፣ ይኸውልሽ እኔ ልጅ መፈተንን ልመጅ ሰው ሳትጠብቂ ራስሽን ካልቻልሽ ከፍ ያልሽ ጊዜ እንግዲህ ፋሚሊዎቻችን ተመለሰን ወደ እናንተ መተንላችኋል። ከቁርስ በኋላ ግን የሚያሳዝነው ነገር ያ ሁሉ ጉራ ነፍቼ መጥቼ የቁርጥ ስጋ ካለቀ በኋላ ነው ድረስ ነው። እና እናቴ ዛሬም አልተሳካላትም። ተናድጄ ያለው ግን ደግሞ ሌላ ጊዜ ደግሞ አለን ቀን። ዋናው ጤና ነው እና ሌላ ጊዜ እንጋብዛታለን። እና እንግዲህ ዛሬ አንዳንድ ጥያቄዎች ለታላቅ እህቴ ና ለእናቴ በዚሁ አጋጣሚ እንጠይቃቸዋለን አጋጣሚዎች ጥሩ ናቸው። ባይ ዘው እንደዚህ አይነት ቪዲዮዎች ተሰርተው ይቀመጡና ጥሩ ናቸው እና እስኪ ከቡዜን ጀምርና ቡዜ አንዳንድ ጥያቄ እንጠይቅሽ። ታላቅ መሆን የቤቱ ታላቅ መሆን ምንድነው ጥቅሙ? ምንድነው ችግሩ? የመጀመሪያ ልጅ የሆናችሁ ሰዎች ይህንን ቪዲዮ በደንብ አድርጋችሁ አዳምጡት። የቤት የመጀመሪያ ልጅ መሆን ጥቅሙ ምንድነው? ጉዳቱ ምንድነው? መጀመሪያ ከምን ጀምር? ከጥቅሙ ጀምር። ከጥቅሙ ስንጀምር አይ ታላቅነት ደስ ይላል። ታላቅነት ምንድን ነው? የብዙዎች ከእናት ቀጥሎ ሁለተኛ እናት ማለት ነው። ታላቅ መሆን ብዙ ነገር ከታላቅ ነው መሆን ያለበት የሚባለው አላፊነት የሚባለው ነገር እኔ ጋ ነው ያለው ብሎ ያስባል። ታላቅ ስትሆን ብዙ ነገራቸው። ብዙ ነገር ደስ ይላል ግን፣ ታላቅነት መሆን በቃ እንዴት ነው ከእናት ጋራ ጓደኛ እንደመሆን በለው እኮ። ታላቅ ነው ያ ነገር ደግሞ ደስ ይላል። ብዙ ነገር ህን የምታሳልፈው የመጀመሪያ ስትሆን ከቤተሰብም ከቤት ያለው ነገር መጀመሪያ የምታገኘው አንተ ነህ። በጣም ደስ ይላል ያ ነገር ማለት ነው። ጉዳት ተቀሙ ምንድነው? ያው አፈረንታቸው አለ። እሺ፣ ጉዳቱን ደግሞ እኔ ያን ያህል ጉዳት አለው ብዬ አላስብም እውነት ለመናገር ማለት ነው። ግን ምንድነው ምንም ታናቅ ባልሆን ኖሮ የቤት የመጀመሪያ ልጅ ባልሆን ኖሮ እሱ ሸክሞች ሲበዛብህ ነው። አይ መዋሸት ሳይሆን ሸክም ብዙ ነገሮች አሁን የምትሸከመው አንተ ስትሆን፣ አሁን ላይ እግዚአብሔር ይመስገን አሁን ባለሁበት አልልም። አሁን ደርሳችኋል። አልፎም ተርፎ ከናንተ አልፋችሁ ቤተሰብን ለማገዝ ደርሳችኋል። ታናናሾች አሁን ላይ የሆነ በቃ ሸክሜ ወርዷል ብዬ ነው ማስበው መጀመሪያ ግን የሆነ እኔ የሚሰማኝ ሸክም ነበረ። ቤት ውስጥ በቃ ይሄ ነገር እኔ ነኝ መሆኔ ማድረግ የሚገባኝ እዚህ ቦታ ላይ ጎደሎም ስታይ፣ የሆነ ነገርም ስታይ ብዙ ነገር ለምን የምትለው ማንኛውም ነገር ግንባር ቀደም የምትጋፈጠው አንተ ነህ፣ የመጀመሪያ ልጅ ነው ያ ነገር ነው በቃ እንትን የምለው እንጂ ያናህል ጉዳት አለው ብዬ አላስብም። እኔ አላፊነት ግን ይበዛል፣ ያስጨንቃል። አሁን ላይ ግን በፊት አሁን እኔ ብዙ ነገሮች ላይ በጣም የምጨነቅባቸው ነገሮች ነበሩ። ማዘርን ሳይ ፋዘርን ሳይ በቃ ለኛ የሚያደርጉትን ሳይ ስቃያቸውን ሳይ ምን አለ ርፍ ባደረግኳቸው እንዲህ ባልኩኝ እምልበት አጋጣሚዎች ነበሩ ብዙ ጊዜ። አሁን ላይ ግን እግዚአብሔር ይመስገን፣ ያንን ነገር ከአይሙሬ እንትን ብያለሁ። በቃ የምኖረው ለእኔ ብቻ ነው ብዬ ነው ማስበው። አሁን ላይ ለምን እናንተ ደርሳችኋል። አሁን ላይ እነሱን ሳይ ደስታ ነው የሚሰማኝ፣ ሀዘን ሳይሆን የሆነ ነገር ሳይሆን፣ እነሱን ሳስብ እነሱን ሳስብ እናንተና ያለው በቃ ደስ ይለኛል። በቃ እግዚአብሔር ይሄ ነው። እሺ፣ እንግዲህ ፋሚሊዎች ቡዜ ረመገል ባላችኋለች ብዬ አስባለሁኝ። እስኪ አሁን ደግሞ እናቴ። አንድ ጥያቄ እንጠይቃለን። ምንድን ነው የምንጠይቃት? ከቡዜ በፊት በጣም የሚያናድዳት ባህሪ ይኖራል። እንግዲህ እስከዛሬ ድረስ እያንዳንዳችን በይሆን አክል ጊዜ ተናግረናል። ለቡዜ ደግሞ ተጠይቃ አታውቅም ይመስለኛል። እናቴ ልጅ እያለች ቡዜ አስቸጋሪ ነበረች ነበረች አንቺን የምታግዝ ነበረች? እስኪ ንገሪ እንዴ። ልትነሳ ትናገር ነበር በቀደም ዕለት። አይ እኔ አስቸግራኝ አታውቅም። እኔ የመጀመሪያ ልጅ እና የመጨረሻ ልጅ ግን በጣም ይወደዳል። አዎ ስለዚህ ትወደዳለች። እኔ እራት ባላቀዛ ስለሆነች። አይ እናንተም እኮ ትወደዳላችሁ። በጣም ነው የምትወደዱት። ግን የመጨረሻ ልጅ እና የመጀመሪያ ልጅ በጣም ይወደዳል። ያው ከዚህ ፊት ተናገር ያለው እኔ እሷ የወለድኩ ጊዜ ምንም አላውቅም። መቼ ትሞታለች ብዬ ነበር የምጠብቃት። ከወለድሽ በኋላ ትክክለኝ ታስባ ነበር። ከዛ ካደገች በኋላ ትንሽ ከሄደች በኋላ ነው መውደድ የጀመርኩት። ከዛ አደገች፣ እኔ ማገዘ ይሄም አለኝ አልኩ። እኔ በቃ ግን ልጅ እያለች ሕፃን እያለች አታቂም ነው ስለ ልጅ ምንም አጣቂ ምንም አንድም ነገር ማውቀው ነገር እያለች እሺ በቃ እጠላት ነበር። መቼ ትሞታለች ብዬ ጠብቃት ነበር። እንደምትሞት እንጂ ታድጋለች ብዬ አላስብም ነበር። ከዛ ትንሽ ተሄደች በኋላ ትንሽ በቃ መውደድ ጀመርኩ። አደገች፣ በቃ አድጋ እንግዲህ እኔ ማገዝ ጀመረች። ከዛ ከዛ አሁንማ በቃ በጣም ነው የምወዳት። በጣም መቼ ትሞታለች ብዬሽ ነበር። አራስ ቤት ሆኜ ነው ስትነግረኝ፣ እንደሰማሁት አራስ ቤት ሆኜ የአስራ አምስት ቀን አራስ ሆኜ እሷ ልጅ ስለሆነች ምንም ስለማታውቅ ጥዬሽ ወጥቻለሁ አለችኝ እንድትሞች ደሞ እርጉዝ ሆኚ ድንጋይ ተሸክሜብሻለሁ አለችኝ እንድትወጣ እንድወጣ እኮ ነው እና አንቺ እኮ አይነገርሽ ብዬ ነበር ማን ነው የነገረሽ ይረስቶሽ ነው ያው ልግነት ነው እናቴም ልጅ ስለነበረች ነው እንጂ ከዛም በኋላ ስታርግ ግን ስታርግ በቃ ወደድኳት እኔንም ማገዝ ጀመረች በቃ አላስቸገረችም እንሽ እናቴ አሁን እነዚህ ሁሉ ልጆች እንዳሉ ስታይ ምን አይነት ነገር ይሰማሻል በራስሽ? በጣም ደስ ታነው ይስማል። በጣም በጣም ደስ ይለኛል። አመሰግናለሁ ላለው የሁሉ ሰጣኛል ጌታ ሆይ በጣም አመሰግናለሁ። በየ እዚያብሔር አመሰግናለሁ። አሁንን እዚያብሔር ናችሁ፣ የኔ አይደላችሁ። እነጥ ሱ እሱ ሚጣበቃችሁ እሱ እኔ ጣበቂያችሁ ነው። አይደለም አሁን አሁንም የሚጠብቃችሁ እሱ ነው እና ለፈጣሪ ያሳልፈች ስትሽ እንግዲህ ፋሚሊዎች በእግዚአብሔር የተጠበቅን ሰዎች ለእኛ ለማንኛውም እንድታቆ ብዬሽ ነው እና እንግዲህ ዛሬ ከእናቴ ጋር በመገናኘት ይሄ አብሬያት በመዋሌ በጣም ደስተኛ ነኝ። ከዛም ባለፈ እንግዲህ ዛሬ ገና ቁርስን የበላ ነው። ከተመቸን እያንዳንዱን ነገር እየቀረጽን ወደ እናንተ የምናሳያችሁ ነው የሚሆነው። ሁሉንም ነገር ታያላችሁ ብዬ አስባለሁ። እና ቡዜ፣ ምናልባት እኔ አሁን ባለሁበት ማውራት የምትፈልጊው ነገር ካለ፣ እኔን መጠየቅ የምትፈልጊው ነገር ካለ መድረኩ ተፈቅዶልሻል፣ መጠየቅ ትችያለሽ። መድረኩ ያንቺ ነው። ጥያቄ እንኳን የለኝም ወንድም አለሜ። ረጅም ዓመት እንዲያኖርህ ነው መጸልያው። ህይወትን ተስተካክሎ የሚገርም ህይወት እንድትኖር ደስታህ ደስታችን ነው እና ዛሬ ደግሞ የሚገርም ጊዜ ከማሚዬም ጋር ከኔም ጋር እድሉን ሰጥተህን ሰፊ ጊዜ ከኛ ጋር ለማሳለፍ ፍቃደኛ ስለሆንክ እና ጊዜ ስለሰጠህን በጣም አመሰግናለሁ። የኔ ወንድም ታናሽ ወንድም ብትሆን እማከብርህ እምሳሳለህ ወንድሜ ነህ እና እግዚአብሔር አምላክ ረጅም እድሜና ጤና ይስጥህ። እናት አባትህን እስከ መጨረሻ እድሜያቸው ድረስ ጦረ የምትኖር ልጅ ያርግህ። ያ ነው የምለው። አንተ መረቀናል እንግዲህ ፋሚሊዎቻችን እንግዲህ ከተላቀ እህትም ምርቃጥሩ ነው ይደርሳል ይባላልና፣ እንግዲህ ቤተሰቦቼ አኮኝ ምርቃጥ ባይ ዘ ዌ ጋሹ ይሻላል። እናቴ እናቴ እና ለማንኛውም ፋሚሊዎቻችን አሁን አንዳንድ ቦታዎች እንሄዳለን። መልካም ጊዜ ይሁንላችሁ። ከቀረጥንላችሁ እንለቃለን። ካልቀረጥንም እንግዲህ አሪፍ ታይም ከእናቴ እና ከእህቴ ጋር አሳልፈን እንለያያለን ማለት ነው። እንወዳቸዋለን። ቻው በሏቸው እናቴ።